ሩታና ዳዊት እንግዲህ ሳሩንን እየተከታተሏት ይገኛሉ። ሄደህ ከመስሪያ ቤቷ አጣራ ባለችው መሰረት እሱም ሄደ። ከመስሪያ ቤቷ ስለ ሳሩን ሲያጣራ ሳሩን ከሶስት ቀን ያክል ወደ መስሪያ ቤት እንዳልመጣችና እንዲሁም የእርዳታ ገንዘቦችን በራሷ እያዞረች እንደምትጠቀም ሲነግሩት፣ እኔ በጣም አፍሮ እኔ እህቴን ጥሩ ታታሪ ሴት ናት ብለው ይሉኛል ብዬ ነበር እንደዚህ ነው ብዬ አላሰብኩም ነበረ እያለ እንግዲህ ወደ ቤቱ ተመልሷል ማለት ነው። ከዛ ሳሚ ደግሞ ለህይወት ልጇ እንዳገኘላት እና ልጇን በቅርብ እንደሚያመጣላት ግን ለማንም ፍንክች እንዳትይ ስላላት ልጁ ፍለጋ ልጇን ለማምጣት ፍለጋ ሲሄድ ከኋላ ሩቲ እየተከተለችው እንደነበረ እና ሩታን አጋጣሚ ሲያገኛት፣ አንቺ እኔን እየተከታተልሽ ነው ማለት ነው በይነግሬሻለሁ ምላስሽን ቁርጥ ሳላደርገው እዚህ ጥፊ ሲላት፣ ቤት ልትሄድ ነው ለምን? አለ ልርዳ ስትለው፣ በፍጹም እንድትረጅኝ እኔ አልፈልግም እኔ ነገር ጨርሻለሁ ተመለሺ ብሎ ነበረ የመለሳት። ከዛ በኋላ ግን እዛ ቦታ ሲሄድ ይሄንን ነገር ያወቀችው ደግሞ አጅሪት ደግሞ ሳሩን ቀድማ ሄዳ ልጅቲቱን አሸሽታታለች። ኤሩታም ደግሞ ደውላ እባካችሁ ወደ እናንተ እየመጣ ነው ሳሚ እና ተጠንቀቁ የሚል መረጃ አቀብላቸው ነበር። ከዛ በኋላ እንግዲህ ሳሩን ደግሞ ልጅቱን በመጉዜትነቷ አድርጋ ከነበረችበት ቦታ እንደተጠረጠረ ስላወቀች አንስታ ወደ ሌላ ቦታ አዙራታለች። በመጉዜቷም ገንዘቡን ከሰጠቻት ለፓምፐርስና ለሃሊብ ለወተት የሚሆን ከሰጠቻት በኋላ ስትንከረፈፊ አይተውሻል። ግን ለመሆኑ ሲዘሻ ስትወጪ አላዩኝም? እንዳታሶስጃት ነግሬሻለሁኝ። የዚህ ችሊ ወጫን የተረፈኝ ማለት የህይወትን ልጅ የሚገዛት እስካሁን የመጣላት የለም እና ጠብቂያት ስትላት ትላታለች። ዳዊትም በሰማው መስሪያ ቤት በሰማው ጉዳይ በጣም አዝኖ በእህቱ ጉዳይ ወደ ቤት ይሄዳል ማለት ነው። እሷም ልጅቷን ከሌላ ቦታ ከቀያየረች በኋላ ወደ ቤት ከት ብላ ስትገባ በር ላይ ይጠብቃትና የት ነበርሽ የሚል ጥያቄ ያቀርብላታል። ያን ከመሆኑ በፊት እና ውድ ተመልካቾቼ፣ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ሰላም ብያችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ለቻና ላይ አዲስ ከሆናችሁ ሰብስክራ እያረጋችሁ የደውል ምልክቷን መጫን አትርሱ። እንግዲህ ዳዊት በጣም ተናዶ ከመስሪያ ቤት ሄዶ እንደሰማ ከሆነ እኔ ነግሬሻ አለሁኝ አላሳሩን ዳዊት ቢሮ አልነበርኩም ማለት እኮ ፊልድ ወጣሁም? አይ አልወጣም። ግን ስራ ቦታ ነው ብለሽ ለምን ተዋሽኛለሽ? ስራ ነው ሴራ ነው የምታካሄጁ ያለሽ እስኪ ነገሪ። የመስሪያ ቤት ግን ይሄ ነገር አላበዛብኝም? ትሰርቂያለሽ፣ ታጭበረብሪያለሽ አልከኝ ከዚህ በፊት ዘም አልኩ። አሁን ደግሞ ሌላ ከዚህ ዘመን መጣ። ምንድን ነው ይሄ ነገር? አልበዛብህም አለችው። ስሚ እኔ የሚሆነውን ነገር ወንድምሽ ነኝ፣ አማክሪኝ፣ ከጎንሽ ሊሆንልሽ ይችላለሁ። ግን እኔ ነግሬሻለሁ፣ አንድ ቀን ይሄን ነገር እውነታውን እደርስበታለሁ። እና ትላንትና የት ነበርሽ? ለመሆኑ የት አካባቢ ነበርሽ? ስላት ሃያ ሁለት አካባቢ። አሁን ትክክለኛው መልስ ሰጠሽኝ። እና የሆነሽ ሕፃን ልጅ ያቀፈች ሴት አብራሽ እንደነበረች ሰምቻለሁ አላት። አዎ አንድ ልጇን የጣለች ነበረች ወደኛ ተቋም እንድትገባ ለማድረግ ነበረ ግን አልተሳካም። ምን ሲጀመር አንዲት ልጅ ልጇን የጣለች ወደ እናንተ ወደ ህግ አካል ነው እንጂ ወደ እናንተ ምን ብላ ነው የምትመጣው? ልጅቷ ተደፍራ ነው የመጣችው። እኔም ሴት ነኝ ስሜቱን መረዳት አለብኝ። ስለዚህ እናትየዋ ገና ህፃን ልጅ ናት አለችው። እሺ ይሁንልሽ። ከዚህ በኋላ ደግሞ የገንዘብ ውስጥ ጉዳይ አላት። አይ ይሄ ነገር በጣም በዛ። ምንድን ነው ደግሞ እንደ መርማሪ ስለ ገንዘብ የምጠይቀኝ? እኔም ብጠይቀኝ አልመለስልም። የት ያትናደጅ። እኔ ወንድምሽ ነኝ። ብዙ ነገር እየደበቅሽኝ ስለሆነ ተረድቸሻለሁ። አሁን ስለዚህ አልተውሽም ዳዊት እህት እኮ ለምንድን ነው እንደዚህ የምታቀኝ ከሆነ ለምን ትጠይቀኛለ? ትለዋለች። አይ ችግር ካለ ላግዝሽ እፈልጋለሁ አላት። ከኔ የሚደብቅ ነገር አለሽ አላት። ከዛ በቃ እንደ ተረዳባት ስላወቀች ተናደደች። ከዛ በኋላ እሷ ወጥታ ስትሄድ ከመኝታ ቤቷ ገብቶ የባካካውቷን እየፈለገ ያለ አንድ ፎቶግራፍ ወርቋ አግኝቶ ሱሪው ውስጥ ኪሶስ ከቶታል ከዛ ምንድን ነው አንተ ከክፍል ገብተህ የሰው ቤት የምታተረማምሰው ሲል ሳሚ ገደርስበታል ምን ነው አለ ታግዘኝ ከሆነ ልጠይቅህ አለው ምን ልንፈልገህ ነው ሲለው የሳሩንን የባንክ አካውንት እኔ አላቀውም ኧረ ባልና ሚስት ነን አንድነን አላልክም እንዴት አታቀውም ሲለው አላቅም አለው ከዛ የወጣና እሱ ደግሞ ለሷ አለ ደውሎ የባንክ አካውንትሽን ፍለጋ ወንድሚሽ ክፍልሽን እየገለባበጠልሽ ነው ይሄ ሰው ግን ጤነኛ ነው ትላለች ሳሩ ቢሆንም እኔ የማውቀው ነገር የለኝ። ማ ከዛ ሩቲና ደግሞ ዳዊት አብረው ተቀምጠው እንግዲህ ትላንትና ሩቲ ሂጂና አጣራ ባልሺ መሰረት መስሪያ ቤቷ ሳጣራ መስሪያ ቤቷ የ በጣም በጣም የሚገርም ነገር ሰማሁኛል፣ የሚባል ስራ ቦታ ሂጄ እንዳጣራሁት መሰረት የሚባለውን ነገር ብነግርሽ ግራ ያጋባል አላት። ምን ተባለ? በጣም በጠበቁት አይነት አይደለም። እኔ አመስጋኞች አገኛለሁ ብዬ ነበር። ሆኖም ግን ያገኘሁት እኔ እህትህ ስራ ወዳድናት፣ ጎበዝናት፣ ታታሪናት ይሉኛ ብዬ ስጠብቅ ጭራሽ በተቃራኒው ነው የነገሩኝ። ገንዘብ ቅርጥፍጥፍ አርጋ ትበላለች ብለዋሉ። ምን? ወይኔ ሳሩን እንደዚህ አይነት ሰውናት እንዴ አለች ሮቴ። አዎ አይ አነ ላይሆንም ይችላል። ግን በቃ በኋላ እናረጋግጣለን። አይ ወንድሜ አለች አሁን ከዚህ በኋላ መረጋገጫል እንዴ? ይህን ሁሉ ገንዘብ ከየት አመጣችሁ? ግን እኮ ገንዘቡን በሷ ስም አይደለም የምታደርገው አለችው። በማን ነው ታዲያ? በሳሚ ነው የምታደርገው። ለምንድ ነው በሳሚ እንድታደርግ ያረገችው አላት። እኔ አላወኩም። ባለፈው ሳሚን በአንት አስገብቻለሁ ገንዘብ እያላይ ስትለው ሰምቻታለሁ ሲል ነገ ስለዚህ እኛ እሷ ደግሞ የባንክ ገንዝ የባንክ አካውንቴን የሚፈልገው ለምንድነው? ስለዚህ አሁን የባንክ አካውንት ልክልሃለሁ። አሬ ሳሮን ለሳሜ በዛም አካውንት ገልብጥልኝ አለችው። ይሄን ያህል ምንድን ነው የሚጠረጥሩ? ለምንድን ነው የሚጠረጥሩኝ? የቤቱም የውጭም ሰው ነው የሚጠ እኔም እኮ አሳማኝ ምክንያት አልነገርሽኝም። አደባብሰሽ እኮ ነው እስጠይቅሽ ያሳለፍሽው አለው። አንተ ጋር ያለውን ገንዘብ ወደ ሌላ ባንካ እንድ አካውንት ልክልለው አስተላልፈው። ለምንድን ነው ማስተላልፈው? አላሳሚ ወይንስ ያደረግሽው ነገር አለ ሲላት እኔ ምንም አላደረግኩ ግማሹ ለልጆቹ የተባለ ነው፣ የእኔ ገንዘብ አይደለም። ከዛ ሁሉን ገንዘቡን እያወጣ ለራሱ ጥቅም ሲያወራ፣ እኔ እንዲ ስራ አስኪያይ ስለሆንኩኝ ገንዘቡን በእኔ ስም አድርጌው ነው እንጂ የእኔ ገንዘብ አይደለም። አንቺን ማን ነው መብት የሰጠሽ የመንግሥት ገንዘብ ወደ አንቺን የምታዞሪ? አላት ከዛኔ እዚህ ጣጣ ውስጥ እንድታስገብኝ አልፈልግም። ኧረ ገንዘቡን ስትጠቀምበት ምንም አልመሰለም አሁን ግን እዚህ ነገር እንዳትከቺ ትለኛለህ ስርቆትም እኮ እንካለው በሚሊዮን ሲሆን ግን ያስጠላል አላት። ምን አልክ? ሌባ እያልከኝ ነው አለችው። አዎ እንግዲህ ምንም አልክ ከምን እንዳነሳሁ ደግሞ እረሳሁ ትለዋለች። ከዛ በዚህ ሁኔታ እያሉ እንግዲህ ህይወት ደግሞ ውጭ ስለነበረች እኔ ህይወት ውጭ ናት ወጣ ብዬ አየር ልቀበል ሲል ሂሩት አብሬ አየር ልቀበል ብላ ትወጣለች። ሳሚ ጓደኛዋ ሰላም የምትባለው መጥታ ነበርና ሰላም ደግሞ ስለ ቤተሰቦቿ እናፈላልግልሽ ወላጆችሽን እያለች እየጠየቀቻት ነበረ። ህይወት ደግሞ አይ በቃ ምንም ነገር የነገሩኝ ፍንጨለም ተያቸው። እነሱ ግን በጣም ጉደኛ ናቸው ስታያቸው ከዚህ ድረስ አድርሰውኛል። ምንም ቢሆን ደግሞ አንድ ቀን ቤተሰቦች ግን፣ የሆኑ ሰዎች ቤተሰቦቻቸውን የሚፈልጉ ሰዎች አሉ ሲባል ስለሰማን እነሱ እናጣራ እያልን ሲያወሩ ድንገት ሳሩን ትገባለች። ሳሩን ስትገባ ደግሞ ሰላም ትላታለች ማለት ነው ሰላም ሰላም ስትላት አልላትም ስትላት፣ እንዴት ነው ሰላም ለመሆኑ አንቺ ማን ነው ስም ትባዩ ስትላት ሰላም እባላለሁ አልኩሽ፣ አይደለም ማለቻት። ከዛ በኋላ እንደዚህ ማንንም እያመጣሽ እዚህ ቤት ውስጥ አታስገቢ ስታት ማንንም የምትሆኔ ብላ ጫማዋን አውልቃ ሳሩንም በጫማ ጠፍጠፋ። እንግዲህ ስወታለ ህይወትም እባክሽ ለምን እንደዚህ ያደረግሽ በሚል ሰላም ጓደኛዋን ተናግራት ተናዳል። ከዛ በኋላም ህይወት ገብታ ይቅርታ ስጠቃትም ይቅርታውን ተቀባይነት አልሰጠቻትም። ግን አለ ህይወት ደግሞ ሳሚ እንዳትጠይቀኝ ብለኸኛል፣ ግን ልጄ የት ናት ያለችው። እንዳትጠይቀኝ ብዬሽ የለ? ለምን ትጠይቀኛለች? ናፍቃኛለች፣ ካሳየህም በኋላ በተለይ በጣም ፎቶዋን ካየሁ በኋላ ናፍቃኛለች አለችው። እናትነት እኮ ስሜቱ ከባድ ነው አለችው። እሺ ሳሚ እባክህን ልለምን፣ አሳየኝ ልጄን፣ ብላ ሕይወት፣ ወይ ውሰደኝ፣ ወይ አምጣና ሳየኝ አለችው። አንቺ እንደምታወሪው እኮ ቀላል ነገር አይደለም፣ ያለችው እኮ በሰው እጅ ነው። ስለዚህ ቀስ በይ፣ ከሰው እጅ አውጥቼ እስከማመጣልሽ፣ በአንድ ጊዜ እኮ የሚሆን ነገር የለም አላት። እሺ ግን የምን ያለችበትን ቦታ ነግረኸኝ ፖሊስ ይዤ አልሄድም። አንቺ አልገባሽም። ፖሊስ ይዘሽ ስትሄጂ እኮ ሰዎቹ ይዘዋት ይዘዋወራሉ። ስለዚህ በፖሊስ የምትመጣ አይደለችም። እኔ ግን አልገባኝም። ለምንድን ነው ልጄ? ምን ላድርጋት? ለምን ተስፋ ሰጠኸኝ አለችው። ተስፋ መስጠት እኮ ብቻ ታገኘሃት ለምን ለምን ልጄ እንማታመጣልኝ? ስትለው እባክሽ ህይወት ተረጋግኝ፣ አመጣልሻለሁ። አንዳንድ ችግሮች እየገጠሙኝ ነው። እሱን ነገር አሳምኜ አመጣልሻለሁ ሲል አሁንም ቃል ይገባላታል። ከዛ በኋላ እንግዲህ ሳሩን መጥታ ሩታ፣ ሁሉም ቁጭ ብለው ሲሉ አንቺ አንዲት ኮ የሰፈር ልጇን አምጥታ ኮ አሰደበችኝ። ሰላም ትባልጅ አለ ሰላም መታች እንዴ? በጣም ታዝናናለች እኮ ምን ነው በጠራሻት ሲላት፣ እናንተ የእኔ መሰደብ የኔ መመታት መታቻት እንደግን ግን እያለ እንግዲህ ስለ ሰላም እያወራቻቸው ነበር። እና በቃ እራት ላቅርብ ብላ ስትሄጂ ግቢ ምን ገተረሽ እዚህ አለቻት ማለት ነው ህይወትን። እሺ በቃ አለችና እንደውም እራቱን እኔ ነኝ የማቀርበው ስትቆይ፣ ህቴ፣ እራት ከማቅረብሽ በፊት አንድ ነገር እስኪ ልጠይቅሽ አላት። ይሄ ምንድ ነው? ልጅቷ ደበደበችን እያልኳቸው አይሰማችሁም እንዴ ስለ እኔ አታዝኑልኝም እንዴ አለ እሺ የባንክ አካውንት ሽን እንዲታሳይኝ ይፈልጋሉ ገንዘብሽን ወደ ሳሚ እንደምታዞሪ ሰምቻለሁ ሳሩን አላት ዳዊት ስለዚህ አሳየው ሳሚ አሳየው ስትል ሳሚ ደግሞ ቡኬ እንኳን የለም የሞባይል ባንኪንግ ላሳይ አለ እና ሲያሳየው ሶስት መቶ ሺህ ብር ነው ሶስት መቶ ሺህ ብር ብቻ ነው በባንካቸው ያለው አለ ለምን አዘዋውረዋለሁ ቀድማ በጣም እየተነቃቁ ነው ያሉት ማለት ነው። ከዛ ሲለው አይ ለማንኛውም አንተ ለምንድን ነው የማንንም ወሬ እየለቃቀምክ እየመጣህ የምትጠይቀኝ አለ። ቤቱን አትበጥበጥብኝ አለችው። እሺ ገንዘብሽን ለምንድን ነው በሳሚ አካውንት የሚቀመጠው? እኔ እኮ ስታወሪ ሰምቸሻለሁኝ አላት። ግን እሩታ ነበረች የነገረችው እና ስናወራ የሰማሁን ሁሉ ገንዘብ አገኘኸው አለችው ምናልባት በሌላ ደግሞ አካውንት አስገብታችሁት ይሆናል፣ ምን ይታወቃላል። ዳዊት በቃ ከዚህ በኋላ በቃ ስለገንዘብም አጠይቀኛል። እሺ ግን እሱን ስታይ ይህ ፎቶግራፍ እንዴት አንቺ ጋር ተገኘ? አላት። ደነገጠ፣ ፎቶግራፉን ስታየው፣ የማን ነው? የህይወት ነው። ህይወት ደግሞ ከወደ ውስጥ መጣይና፣ የኔ ልጅ የታለ ፎቶ ብላ ሩጣ ፎቶን ከሳሩን ቅምታጋ ስታይ፣ የህይወት ልጅ ናት። በቃ ደነገጠች። ምን ታድርግ የህይወት ወት ልጅ እንግዲህ ፎቶ ምን ሊያደረግ ከሳሩን ቤት ተቀመጠ የሚለው በጣም አጠራጣሪ፣ ሁላቸውም አይናቸው ፈጠጥ ፈጠጥ ነው ያለው። ህይወትም በጣም ደነግጣለች። ሳሩን መሬት ቢወጣት ደስታውን አትችለው። ስለዚህ ውድ ተመልካቾች የሳሩን የህይወትን ልጅ ሳሩን እንደደበቀቻት ታውቋል ማለት ነው። ዳዊት እንደምንም ብሎ እየደረሰባት ነው። አሁን ደግሞ የገንዘብ ምዝበራዋን እየተከታተላት ነው። ወንጀል ላይ መቼም ሩትም ይሄን ለማጣራት እስከሆነ ድረስ የገባችው አብረው እየተመካከሩ አንድ ነገር ሊያደርጓት እንደወሰኑ ነው የሚታየው ማለት ነው። የሳሩን እንግዲህ የመጋለጫዋ ደረጃ እየደረሰ ነው። ግን የህይወት ልጅ ደግሞ አንድ ነገር ሳትሆን ቶሎ ብታገኛትና ቢያገናኟት በጣም ደስ ይላል። እስካሁንም በህይወት መኖሯ እነ ሩቲና ደስ ብሏቸዋል ማለት ነው። እና ዳዊት በጣም ጎበዝ ልጅ ሆኗል። ሩታም እንደዛ ናት። እንግዲህ ህይወት ልጇን የምታገኝበት ቀን ቅርብ ያድርገው እያልን የዛሬው በጣም እንደዚህ በሚል ዛሬም ተሰናብተናል ማለት ነው። ሳሩም በቅርብ ጊዜ እንግዲህ ሁሉ ነገር ይፋዊ የሆነ ገንዘቡም ድርጅ፣ የምትሰራውም ስራ እየታወቀባት እየሄደ ሄደ ነው። ወላጆቿ በኋላ ግን አንድ ቀን ትታዘቢኝ ያለሽ ያላት ነገር አለ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።